አሰላሙ ዓለይኩም ወራህመቱላሂ ወበረካቱ የሰሚራ ወሎ የኢትዮጵያ ናት። ተከታታዮች እንዴት ናችሁ? እንዴት ሰላም ናችሁልኝ ወይ? እኔ አለሁ አልሐምዱሊላህ፣ ሰላም ነኝ። ኢድ ሙባረክ፣ ኢድ ሙባረክ ለሞላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ እያልኳችሁ ነው። ዛሬ ደግሞ ለየት ያለ ቦታ ሂጄ ነው። በጣም የሚያምር ቦታ ነው። ሱቅ ሂጃለሁ፣ ል ለኢድ ልብስ ልንገዛ እስኪ አብረን እንሂድና እንጓዝና፣ አላሳያችሁም ግን እዚህ ካጣሁን እንኳ ተመልሼ ነው የምሄደው። ብዙ ሱቅ ገ ብቻ አለሁኝ ቪዲዮ አላረኩላችሁም። በዛውም ቀጠሮ ነበረኝ የሆስፒታል። በዛው ለጓደኞችም ለእኔም እስኪ አንድ አይነት ነገር ካለ እንደዛ አለሁኝ። አንድ አይነት አይደለም እንጂ ሌላ ልብስ ጠልበን ነበረ ያለፈው አመት። አልሐምዱሊላ አንድ አይነት እንድትገስተን ነው በጣም ፏ ብለን ያሳለፍነው። የዘንድሮ ደግሞ ያው ትንሽ ስራ ከበድ ብሎ ልብ ነበረ እና አንድ አይነትም አልገዛንም። ጓደኞችም አልወጡም እኔ ግን ሆስፒታል ቀጠሮ ነበረኝ የወገቤ ባለፈው እንደነገርኳቸው ወገቤ አሞኛል ብያቸው የለ ቀጠሮ ነበረኝ ዛሬ ደግሞ እያመመኝም ስለነበር ቀጠሮ አልሄድም ብዬ ነበር ግን እያመመኝ ስለሆነ እስኪ ልሂድ ስል ደም ስጪና ነገ ታህሊሉ ሲወጣ እልክልሻለሁ መድኃኒት በዋሳብ አለ ዶክተሩ። እሺ ብዬ ይኸው እየተመለስኩ ነው። እዚህ ጋ እንደምታየ ታህሊል ደም ወስዷል ከእጄ ይህን ይመስላል። ቦታው በጣም ነው የሚያምረው። ዱባይ ይህን ይመስላል። ይህ እንግዲህ ቻርጃ ነው የሚባለው። ጫጫታ አለ፣ የመኪናው የሰው ገዝቶ ገዝቶ የሚወጣው ማለት ነው። እስኪ ውዶቼ አብረን ያው ይሄ ነው ብዬም የሚያምር ነገር እንባላሳያችሁ ግን ያለ ነው ሰው ብዛት አለ። ማሻአላህ መርካቶ በሉት እዚህ አካባቢ መርካቶ። ሱቁ ለራሱ ልክ እንደ መርካቶ ነው። ሱብሃንአላህ ነው የምትሉት። ሰው ለኢድ ጌጣ ጌጡ እንደምታዩት ነው። በጣም የሚያምር ነው። ብዙ እቃዎች አሉ። ልብስ አለ፣ እቃ አለ፣ የቤት እቃ። ግን ሰው ብዙ ስለሆነ ሰው በሌለበት ገባ ገባ ነው የምለው እና ውዶቼ

አንድኛው የስራ ጫማ ግዢ ብላኛለች እስኪ ለሷ ስራ ጫማ ያለኝ አንድ አይነት ነገር ካገኘሁ ነው እንጂ የምገዛው አንድ አይነት ነገር ካላገኘሁ አልገዛም በዚህ አጋጣሚ በጣም ደስ የሚል ሱቅ ነው ዱባይ ያላችሁ መጥታችሁ እዚጋ ብገዙም ብዙም ውድም አይደለም ያው እርካሽ የሚባል ነገር አይደለም እዚህ ሀገር ያው ኢትዮጵያ ሲገባ ሳልባጅ ነው የሚመስለው እንጂ ቆንጆ ቆንጆ ልብስ አለ በጣም ብዙ ሰው አለ። የሚገርማቸው ዛሬ በጣም ሶሪ ሶሪ፣ ሽክራን በጣም ብዙ ሰው ይሄ ካልሱ ይሄን ይመስላል ቤተሰብ ግፊቱ ልነግራቸው አይችልም። መጋራጆ፣ ለቤታቸው መስገጃ በጣም የሚያምር የሚያምር መስገጃ አለ። በጣም ነው የሚያምረው። ላቸዋለሁ ውድርት ለህፃናቶች ቦርሳዎች በጣም ነው የሚያምረው። እስኪ እዚህ ጋር ቦርሳ አለ፣ የትልልቆች ቦርሳ አለ። በጣም ነው የሚያምረው። ይህ ቦርሳ ነው። ሁሉም በጣም ብዙ ነው፣ ግን ሰው ስላለ ጫጫታ ስለሆነ ውዶቼ